ችግር መፍጠር ነው እንደምትፈልገው፣ እኔ ጋር ሊላ ወይ ስላናደደው እንደዚህ ያልከው ነገር እንደዚህ አይነት ነገር አሁን ነው አይደለ፣ ባለበት ጠርተህ ነው

ልትገናኙ እንደሆነ ስናቅ ነገሮች ግልጽ እንዲሆኑልኝ ነው። ትናንትና ኮቅሳይ ነው የሄድከው። አሳርፊልኝ ነው ያልከኝ። ምን ብለህ የሄድከው ረስኸው እንዴ? እኮ አሳርፍልኝ እንጂ እኔን አገኘኝ አይደለም ያለህን ነገር። ሌላ ኬዝ ውስጥ መግባት አልፈልግም ነው እንደዛ ያልከው ወይስ? እየንታረቅ በርትተን! ለእኛ ችግር፣ ለእኛ ጉዳይ ማን ይኖራል ከእኛው በላይ? ሲያስማሙን፣ ሲዳኙን፣ ሃይ ሲሉን የኖሩት ሲደጋገምባቸው ሰልችቷቸው ተዉት። አስደንጋጭ ጉድ! የማይታመን ሀይምዬ ሚስጥር አስወጣለሁ ስትል ልጁ አዋረዳት። ፍቅረኛ ማቾች ነን? ወይኔ ቤተሰብዬ! ብሩኬ ደነገጠ። በጣም ነው የሚገርመው። ሀይምዬ እንዴት ፍቅረኛች ሊሆን ቻለ? ልጁ ነገሩን ባለፈው ቤት ውስጥ መጥቶ አበባ ምናምን ብሩኬ ይዞ ሲመጣ ቤት ውስጥ ተገናኝታችሁ ነበረ እና በዛ ሰዓት ራሱ እኮ እኛ ፍቅረኛ ማቾች እንደሆናችሁ ልባችን ጠርጥሮ ነበረ። ግን ዛሬ ልጁ ብልግን ነው ብሩኬና ሀይሚዬ እንዲለያዩ ያደረገው ምንድን ነው? እሷ ይዛ የመጣችው ለሌላ ጥያቄ ነው። እሱ ግን አዎ ፍቅረኛ ይናት ብሎ ተናገረ። ወይኔ ሀይሚዬ ደነገጠች። ምን እያደረጋችሁ ነው? ፕራንክ እያደረጋችሁ ነው ወይስ ምንድን ነው? አልገባኝም እያለኝ ሀይሚ ግራ ተጋብታለች። ዛሬ ዘንጣ መታ ደስታዋን እያልን እንደገና ያስከፏት፣ በጣም ይገርማል። ብሩኬ ግን አንተ እንደዚህ ሙሉ ሙሉ ሙሉ ልብ የተሰማህ ግን ምን አግኝተህ ነው? መቼም ወንድ ልጅ አንድ ሁለት እርምጃ ሲራመድ ሴት ላይ ይንጠባረራል ማለት። በአናታችሁ ተዘግዘቁ እንዴ! እያመሆን እንዴ! ሀይሚየሌ ነው እንደዚህ ሪያክሽን የምታሳይባት ሴት ከቀየረቻችሁ በኋላ ሪያክሽን የምታሳዩት ነገር ለድራማስ ቢሆንስ። እና ሀይሚዬ በጣም ያሳዝናል። አይዞሽ የኔ ውድ ማለት ነው። ወንድን አትመኝ። ወንድን ጉርጓድ ቆፍረሽ ቀብረሽ ነው ማመን ያለብሽ። ስታሳዝን ሀይሚዬ፣ በጣም ነው የሚያሳዝነው ነው የብሩኬና የሀይሚ ነገር፣ እንደዚህ ሆኖ ይቅር። አንድ ቀን እንኳን የኔ ውድ የኔ ማር ፍቅርን ሳትገልጽላት፣ ብሩኬ ተው ግለጽላት ስል አንድ ቀን እንኳን ሳትገልጽላት እንደዚህ ያደረካት በጣም ነው የሚያሳዝነው ቤተሰብዬ። የዛሬው ግን በጣም ይከፋ ነው።